ሰላም ጤና ይስጥልን፣ እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን። ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻንላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። የክለቦች የዓለም ዋንጫ በትልቅ ፉክክር አሁንም መደረጉን ይቀጥሏል። እንግዲህ ትላንትና ምሽት ላይ በተደረጉ ጨዋታዎችና እንዲሁ ደግሞ ዛሬ ጠዋት አካባቢን የጠናቀቀው የማንቸስተር ሲቲ ና የአልሂላል ጨዋታ ይህ ጨዋታንን በተመለከተ አንዳንድ ጉዳዮችን እናነሳለን። ትልቅ ፉክክሮች ተደርገውበት ነበር። አል ሂላል ወደ ቀጣዩ ዙር ማለፉን አረጋግጧል። ማንቸስተር ሲቲ ይህንን ዓመት ያለምንም ዋንጫ ማጠናቀቁን ያረጋገጠበት ውድድር እንግዲህ ተጠናቋል፣ ወይም ደግሞ ለእሱ ተጠናቋል፣ ከውድድር ውጭ መደረጉ ተረጋግጧል። እንግዲህ ሌሊት ላይ የተደረገው ጨዋታ እጅግ በጣም ትልቅ ፉክክር የተመለከትንበት፣ በጨዋታው ላይ ሰባት ያክል ግቦች የተመለከትንበት ጨዋታ ነው። ሂላል ና እንዲሁ ማንቸስተር ሲቲ ያደረጉት መርሃ ግብር ስለዚህ ጨዋታ አንዳንድ ጉዳዮች እናነሳለን። ኢንተር ሚላንም ጨዋታውን መሸነፉን እናስታውሳለን። እና ከዚህ ጋር በተያያዘ ለአውታሮ ማርቲኔስ አንድ መልእክቱን አስተላልፏል። ለዚህ ክለብ መጫወት የማትፈልጉ ብትችሉ ብትለቁ የሚል አይነት ሀሳብን ሰጥቷል። ይህም ደግሞ አንድ ተጫዋች ላይ ያነጣጠረ ሀሳብ እንደሆነም ተገልጿል። ለዚህ ቡድን በትክክል ግልጋሎት መስጠት የማትፈልጉ ሰዎች ቶሎ ብላችሁ ክለቡን ብትለቁ ይሻላል፣ አለበለዚያ ደግሞ በትክክል ተጫወቱ የሚል አይነት ሀሳብን ጭምር የሰጠበት ስና አስተያየት ተመልክተናል፣ እና ማንን እንደሆነም በስፋት እናነስዋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከእኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ነው በአክብሮት የሚጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰ እንገናኛለን። አብራችሁ ይቆዩ። የክለቦች የዓለም ዋንጫን መረጃ በማስቀደም እንጀምር። ይህ ውድድር እንግዲህ አሁንም በትልቁ እንግዲህ በፉክክር እየቀጠለ ይገኛል። ዛሬ ሁለት ጨዋታዎች ናቸው ቀጥለው የሚደረጉት። ዛሬ እንግዲህ ጨዋታዎቹ ሪያል ማድሪድ ከዩቬንቱስ ጋር የሚያደርጉት ጨዋታ በጣም በትልቁ የሚጠበቅ ጨዋታ ነው። ሪያል ማድሪድ ከዩቬንቱስ ጋር ጨዋታቸውን ያደርጋሉ። የጨዋታ ምሽት አራት ሰዓት ሲል የሚደረግ መርሃ ግብር ነው። ከዛ በተጨማሪ ቦሪሲያ ዶርትመንድ እና የሜክሲኮ ክለብ ሞንትሪያል የሚያደርጉት መርሃ ግብርም እንዲሁም የሚጠበቅ ጨዋታ ነው። እነዚህ ሁለት ጨዋታዎች ወደ ሩብ ፍጻሜው ለማለፍ የሚደረጉ መርሃ ግብሮች ናቸው። እነዚህ ጨዋታዎች ብቻ ናቸው የቀሩት። እንግዲህ ሁሉም የሩብ ፍጻሜ ተፋላሚ ቡድኖች ተለይተው ታውቀዋል። እነዚህ ቡድኖች ብቻ እንግዲህ ይጠበቃሉ ማለት ነው። እነዚህ ጨዋታዎች ናቸው ዛሬ የሚደረጉት በዓለም ክለቦች ዋንጫ። ትናንትና ግን እጅግ በጣም በጉጉት የሚጠበቁ ጨዋታዎች ሲደረጉ ተመልክተናል። በተለይ ማንቸስተር ሲቲ እና አልሂላል ያደረጉት ጨዋታ ሲጠበቅ ነበር። ጨዋታውን በጣም በትልቅ ፉክክር የተደረገ መርሃ ግብር ነው። ማንቸስተር ሲቲ እንግዲህ ይህንን ጨዋታ ለማሸነፍ ያልፈነቀለው ድንጋይ የለም። ተቀይረው የሚገቡት ተጫዋቾች ጭምር በጣም ከዋክብቶች እንግዲህ ተቀይረው ሲገቡ ወደ ሜዳ እንተመልክተናል በርካታ ያለ የስኳድ ዴብዝ እንዳላቸው ማንቸስተር ሲቲዎች በደንብ ያሳየበት ጨዋታ ሆኗል። በመጀመሪያው 45 የጨዋታ ክፍለ ጊዜ ኤደርሰንን በግብ ጠባቂነት ማቲያስ ኑኔስ፣ ሮበን ዲያ፣ ሼስኮ፣ ጓርዲዮል፣ አይት ኑሪ፣ በርናርዶ ሲልቫ፣ ቲያኒ ራይንደርስ፣ ኤልካይ ጎንደማን፣ ሳቪኒዮ፣ ጀረሚ ዶኩና፣ ኤርሊንግ ሃላንድን ነው በቋሚ አስተላለፉ ውስጥ ማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ የተጠቀመው። ከዛ እንግዲህ ተቀይረው የገቡትን ስንመለከት ናታና ኬ ተቀይሮ ገብተዋል። ኦማር ማርሙሽ እንዲሁ ተቀይሮ ገብተዋል። ሮድሪ ተቀይሮ ገብቶ ተቀይሮ ወጥተዋል። ማኑኤል አካንጂ፣ ራያን ሸርኪ፣ ፊል ፎደን እነዚህ የሚያክሉ ኳክብ ተጫዋቾችም እንዲሁ እንግዲህ በማንቸስተር ሲቲ በኩል ተቀይረው የገቡ ተጫዋቾች ናቸው። በጣም ኳክብት የበዛበት ቡድን እንደሆነ ትላንትና የሚቀይራቸው ተጫዋቾች ጭምር በጣም ትልልቅ ተጫዋቾች እንደነበሩ ተመልክተናል። ነገር ግን ጨዋታውን ግን ማሸነፍ አልቻለም። የሳዑዲው ክለብ አልኪላል እንግዲህ ለበርካቶች ምላሽ የሰጡ ይመስላሉ። በርካቶች እንደውም ከክሪስቲያኖ ሮናልዶ ሀሳብ ጋር እያነሱት ነበር። ከጥቂት ቀናት በፊት ክሪስቲያኖ ሮናልዶ የሳዑዲ ፕሮ ሊግ በጣም ትልቅ ሊግ ነው እንግዲህ ቶፕ አምስት ውስጥ ከሚገኙ ሊጎች መካከልም ይሆናል ሲልም ሀሳቡን ሰጥቶ ነበር። በተለይ ግን የፍሬንች ሊጓንን ይበልጣል ሲልም ጭምር ሀሳቡን ሰጥቶ ነበር እና በርካቶች የሳዑዲ ሊግን ከገንዘብ ጋር ሲያያይዙት ነበር። የአልሂላሉ ተጫዋች የሆነው ሰርጌ ሚሊንኮቪች ሳቪችም አሁን ላይ የሳዑዲ ሊግና እኛን መተቸት አሁን ትችላላችሁ የሚል አይነት ሀሳብን ሰጥቷል። ማንቸስተር ሲቲን አሸንፈው ወደ ቀጣዩ ዙር ማለፋቸውን ካረጋገጡ በኋላ የተለያዩ ሀሳቦች ነው እየተነሱ የሚገኙት። አልሂላሎች ማርኮስ ሊዮናርዶ በ46ኛውና በ112ኛው ደቂቃ ማልኮም በ52ኛው ደቂቃ ና ካሊዶ ኩሉባሊ ዘጠና አራተኛው ደቂቃ ባስቆጠሩት ጎል ነው አራት ለሶስት በሆነ ውጤት ማሸነፍ የቻሉት። በርናርዶ ሲልቫ፣ ኤርሊንግ ሃላንድ እና ፊል ፎደን የማንቸስተር ሲቲን ሶስት ግቦች ያስቆጠሩ ተጫዋቾች እንደነበሩ ትላንትና ተመልክተናል። አልኪላል በዚህም መሰረት ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ቡድን ሆነዋል። በቀጣይ ደግሞ ጨዋታቸውን የሚያደርግ ይሆናል። በሩብ ፍጻሜ ሲሞኔ ኢንዛጊ እንዲሁ ደግሞ የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ጭምር ከዚህ ጨዋታ ጋር በተያያዘ የሰጧቸው ሀሳቦች አሉ በኋላ ላይ በስፋት በእርግጥ የምናነሳቸውን የማንቸስተር ሲቲ ጉዳዮችን ስናነሳ ይህንን ጉዳይ በስፋት ለማንሳት የምንሞክር ይሆናል። ነገር ግን አልኪላሎች ትላንትና ጨዋታውን አሸንፈዋል። ማርኮስ ሊዮናርዶ ትላንትና ሁለት ጎሎችን ያስቆጥሯል። የጨዋታውም ኮኮ የተባለ እሱ ነው። ነገር ግን ያሲን በሆኑ ግን በርካቶች የጨዋታው ኮኮ መሆን የነበረበት እሱ ነው የሚሉ አይነት ሀሳቦችን ሲሰጡ ተመልክተናል። በርከት ያሉ ኳሶችን ሲያድን ትላንትና ተመልክተናል። ማንቸስተር ሲቲዎች በትላንትናው ጨዋታ 30 የጎል ሙከራዎችን ያደረጉት ከ30ው መካከል 14ቱ ኦን ታርጌት ነው። ከ14ቱ ኦን ታርጌት 3ቱ ነው ጎል የተቆጠረው። 11 ኳሶችን ያሲን ቦኑ የመለሰባቸውን አጋጣሚን የተመለከትነው እናም ትናንትና ማንቸስተር ሲቲዎች እንግዲህ በጣም በትልቁ ሙከራዎችን ሲያደርጉ ነበር። ነገር ግን እንግዲህ ማንቸስተር ሲቲ ማሸነፍ አልቻለም። ያሲን ቦኖም በጣም ምርጥ የሚባል ፐርፎርማንስ ነው በትላንትናው ጨዋታ ላይ ያደረገው። 827 ፓሶችን ብቻ ማድረግ ችለዋል ማንቸስተር ሲቲ በትላንትናው ጨዋታ፣ ከዚህ መካከል ደግሞ ዘጠና ሁለት በመቶ ስኬታማ የሆኑ ፓሶች ነበሩ። እንግዲህ ትላንትና ወሳኝ የሚባሉ ተጫዋቾቻቸውን ጭምር አልሂላሎች አላገኙም። ለምሳሌ ሳሌም አልዳውስሪ የቡርኑ የአምበሉ ተጫዋች በዚህ ቡድን ውስጥ ትላንትና አልነበረም በጉዳት ምክንያት። ከዛ በተጨማሪ እንዲሁ የአጥቂ መስመር ተጫዋች የሆነው እንዲሁ አሌክዛንደር ሚትሮቪችም በጉዳት ምክንያት በዚህ ጨዋታ ላይ አልነበረም እና ወሳኝ የሚባሉ ተጫዋቾቻቸውን በጉዳት ምክንያት አላገኙም ነበር። ነገር ግን ጨዋታውን ከማሸነፍ ግን አላገዳቸውም። ትናንትና ጨዋታውን ማሸነፍ ችሏል። በእርግጥ በአል ሂላል በኩልም በርካቶች የሚታወቁ ስሞች ናቸው። በእንግዲህ በአውሮፓ እግር ኳስ ላይ በደንብ የምናውቃቸው ያሲን ቦኖ ከዚህ በፊት በሴቪያ እንዲሁ ደግሞ ካሊዶ ኩሉባሊ በናፖሊ በቸልሲ የምናስታውሰው ተጫዋች ነው። የቀድሞው የሲቲ ተጫዋች የነበረው ጃው ካንሴሎ በዚህ ቡድን ውስጥ ነበር። ሮበን ኔቨስ፣ የቀድሞው የወልቨርሃምፕተን ወንደርስ ተጫዋች ሬናል ሎዲ፣ አትሌቲኮ ማድሪድ የምናውቀው ተጫዋች ሰርጌ ሚሊንኮቪች ሳቪች፣ ላትሲዮ የምናውቀው ተጫዋች ማልኮምም፣ ባርሴሎና ተጫውቶ ያሳለፈ ተጫዋች እንደነበረ እናስታውሳለን እና በርካቶቹ የምናውቃቸው አይነት ተጫዋቾች ናቸው በአውሮፓ አሁን ላይ በሳዑዲ አረቢያው ክለብ ግን ትልቅ እንቅስቃሴን አድርገው ትላንትና ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው ማንቸስተር ሲቲ ከውድድሩ ውጭ ሆኗል። አሁን ወደ እረፍት የሚያመራበት ጊዜ እንደሆነ ተገልጿል። ይህን አመት ግን ያለምንም ዋንጫ ያጠናቀቀበት የውድድር አመት ሆኖ ተጠናቋል። ኢንተር ሚላንም ትናንትና ጨዋታውን አድርጎ ተሸንፎ ከውድድሩ ውጪ መሆኑን ትናንትና ተመልክተናል። በፍሎሚኔንሴን የተሸነፈው ፍሎሚኔንሴን ጨዋታ ሁለት ለዜሮ አሸንፏል። በቀጣይ ፍሎሚኔንሴና አልሂላል ናቸው እንግዲህ ወደ ግማሽ ፍጻሜው ለማለፍ ደግሞ በሩብ ፍጻሜው እርስ በርስ የሚገናኙት። ስለዚህም የብራዚሉ ክለብ ፍሎሚኔንሴና የሳዑድ አረቢያው ክለብ አልሂላል በቀጣይ የሩብ ፍጻሜ ጨዋታቸውን የሚያደርጉ ይሆናል። ኢንተር ሚላንና ማንቸስተር ሲቲ ግን ከዚህ ውድድር መሰናበታቸው ነው ትናንትና የተረጋገጠው። አርሰናልን የተመለከቱ ጉዳዮችን ደግሞ እናንሰ ክሪስቲያን ሞስኩቫይራ በአርሰናል ፕሮጀክትና በቀረበለት ደሞዝም ተማርኳል የሚሉ አይነት ሀሳቦች እየወጡ ነው። ተጫዋቹ ወዲያውኑ እንግዲህ ጀማሪ እንደማይሆን በደንብ ያውቀዋል። ነገር ግን በአርሰናል ቤት ትልቅ ደረጃ እንደሚደርስ ግን ተጫዋቹ እንደሚያምን የሚያሳዩ ሪፖርቶች እየወጡ ነው የሚገኙት። አርሰናል ወደ 18 ሚሊዮን ዩሮ አካባቢ የሚያቀርብ ከሆነ ለቫሌንሲያ በጣም ማራኪ ይሆናል። እናም አርሰናል 20 ሚሊዮን ዩሮ ከደረሰ ተጫዋቹ እንድትሸጥም ይቆጠራል የሚሉ አይነት ሀሳቦች ናቸው እየወጡ የሚገኙት። እስካሁን ከቫሌንሲያ ጋር ምንም አይነት የተጫዋቹን ኮንትራት ለማደስ ሙከራ እያደረጉ አይገኝም። ቫሌንሲያዎች እንደውም ይህንን ተጫዋች ኮንትራት ከማራዘም ይልቅ ሌሎች ተጫዋቾችን ለማስፈረም ሙከራዎችን እያደረጉ ያሉበትን መንገድም እየተመለከትን ነው የምንገኘውና ክሪስቲያን ሞስኩዌራ ወደ አርሰናል የማምራት ዕድል በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ትላንትና ከሰማናቸው መረጃዎች መካከል የኤበሪቺ ኤዜ ጉዳይም ከአርሰናል ጋር በተደጋጋሚ እየተነሳ ነው። የሰሜን ለንደኑ ክለብ አርሰናል ለማስፈረም ከሚመለከታቸው ሁለገብ የፊት መስመር ተጫዋቾች መካከል ኤብሪቼ ኢዜ ቀዳሚው እንደሆነ ይነገራል። አርሰናሎች እንግዲህ ተጫዋቹን ለማስፈረም እስካሁን ከክሪስተል ፓላስ ጋር ንግግሮች ላይ እንዳልተቀመጡ ወይም እንዳልተነጋገሩ ነው የተገለጸው። ይሁን እንጂ በተጫዋቹ ላይ ግን ትልቅ ፍላጎት እንዳላቸው ይነገራል። ተጫዋቹም ከዚህ ቡድን ጋር ፍላጎቶች እንዳሉት የሚያሳዩ ሪፖርቶች ይወጣሉ። ምክንያቱም ከዚህ በፊት የአርሰናል ደጋፊ እንደነበር የሚያሳዩ ነገሮችን ተናግረው እንደነበር የምናስታውሰው ነው። ቶትናም አሁን ላይ ኤብሬቼ ኢዜን ለማስፈረም እየሰሩ አለመሆኑንና የአርሰናልን ያክል ደግሞ ለማስፈረም የፈለገ ክለብ አለመኖሩ እየተዘገበ ነው የሚገኘው። እንግሊዛዊው ተጫዋች ኤብሬቼ ኢዜ በኮንትራት ውል ማፍረሻ ቢኖረው አርሰናል ከዛ ባነሰ ሂሳብ ግን ለማስፈረም ማሰባቸው ነው እየተገለጸ የሚገኘው የተጫዋቹ ዝውውር አርሰናል ሁነኝ የፊት መስመር አጥቂና የክንፍ ተጫዋች ለማስፈረም ካቀደው እቅድ ጋርም እንደማይገናኝ ነው የተነገረው። አርሰናል ተጫዋቹን ወደ ኤምሬትስ ለማምጣት የተጫዋቾች ሽያጭን እንግዲህ ማስፈለግም አለመፈለጉን ነው በግልጽ አልታወቀም፣ የሚሉ መረጃዎች እየወጡ የሚገኙት አርሰናል ኤብሬቼ ኢዜን አጥቂውን ለማጠናከር አማራጮችም ቀዳሚ ቦታ ላይ ከክሪስታል ፓላስ ጋር እስካሁን ምንም አይነት ግንኙነት የለም። አርሰናል ለኤብሬቼ ኢዜ ከውል ማፍረሻው በታችም ለመክፈል ይፈልጋል። ቶተንሃም ለአሁኑ እንግዲህ ከኤዜ ዝውውርም ራሱን ማግለሉን ጭምር የሚያሳዩ ሪፖርቶች ናቸው ዳቪድ ኦርነስቲን ያጋራው ኤብሪች ኢዜ በአርሰናል የአጥቂ ቦታውን ከሚያጧጡፉ ተጫዋቾች አንዱ ተደርጎ ነው የሚታሰበው። ከክሪስታል ፓራስ ጋርም ግንኙነቶች አልተደረጉም። ነገር ግን ኤዜ በአርሰናል የሚፈለግ ተጫዋች ነው። እሱም እንግዲህ ለማስፈረም ተጫዋቾችን መልቀቅ ይኖርበታል የሚለው ነገር ግልጽ ባይሆንም የኤዜ ዝውውር ግን ከአጥቂና ከክም ተጫዋቾች ከማስፈረም ጋርም አይገናኝም የሚል መረጃን ዳቪድ ኦርነስቲን እያጋራ ነው የሚገኘው። አርሰናል በግራጥቂዎቹ ሮድሪጎ፣ አንቶኒ ጎርደን እና ኒኮ ዊሊያምስ ላይ ያለው ፍላጎት በጥሩ ሁኔታ ላይ ነው የሚገኘው። እነዚህ ስምምነቶች ከፍተኛ ወጪ የሚጠይቁና ገቢያቸውንም ለማመጣጠን ከክለቡ ካሉት እንግዲህ ሰፊ አማራጮችም ውስጥ እንግዲህ አንዱን መልቀቅ ሊያስፈልጋቸው እንደሚችል ነው የሚታመነው። አርሰናል እንደ ኖኖማን ድዌኬ፣ ኤብሪቼ ኢዜ፣ ሞርጋን ሮጀርስ ያሉትንም ተጫዋቾች እንግዲህ ይፈልጋል ተብሎ ይታሰባል። ሁለገብ የተጫዋቾችን መጨመር እየፈለጉ ነው። እንደዚህ አይነት ተጫዋቾችን አርሰናል በእቅዳቸው ላይ ተለዋዋጭነት እንዲኖራቸው፣ ስለተለያዩ ተጫዋቾችም እንዲያውቁ እየተደረገ ነው የሚገኘው። ስለዚህ ሮድሪጎን፣ አንቶኒ ጎርደን እና ኒኮ ዊሊያምስ ላይ ያላቸው ፍላጎት እንግዲህ በጥሩ ሁኔታ ላይ ቢሆንም ነገር ግን ደግሞ ወደ እነዚህ ተጫዋቾችም ወደ ሞርጋን ሮጀርስ፣ ኤብሪቼ ኢዜ ና ኖኖ ማንድዌክ የዝውውሮችም ሊያመሩ የሚችሉበት እድሎች እንዳሉ ነው እየተነገረም የሚገኘው። ስፖርቲንግ ሊዝበን ለቪክተር ዮከርሽ የጠየቀው ዋጋም 68 ሚሊዮን ፓውንድ ነው። ይህ ደግሞ ከተጫዋቹ ጋር ከተስማሙት ዋጋም እየበለጠ ነው ብሎናል። ገለር ብሎግ ነው ይህንን መረጃ እያጋራ የሚገኘውና 68 ሚሊዮን ፓውንድ ቪክተር ዮከርሽ የተጠየቀው ዋጋ እንደሆነ እየተገለጸ ነው። ማንቸስተር ዩናይትድን ደግሞ እንመልከት። ከማንቸስተር ዩናይትድ ጋር በተያዘ አዲስ ተጫዋቾችን ስለማስፈረም አንዳንድ ጉዳዮች እየተነሱ ነው። የዩናይትድ የዘጠኝ ቁጥር አጥቂ ኢላማን በተመለከተም ዳቪድ ኦርነስቲን ያጋራቸው መረጃዎች እንዲሁ አሉ። ማንቸስተር ዩናይትድ አሁን ላይ ሙሉ ትኩረቱ የብሪያን ምቤሞ ዝውውር ማጠናቀቅ ላይ እንደሆነ ነው የሚረጋገጠው። እንግዲህ ተደጋጋሚ ጊዜ ከዚህ ተጫዋች ዝውውር ጋር በተያያዘ ሀሳቦች እየተነሱ ነው። ነገር ግን ማንቸስተር ዩናይትድ በቀዳሚነት የሚያለመው ይህንን ተጫዋች ዝውውር በቶሎ ማጠናቀቅ እንደሆነ እየተገለጸ ነው። ማንቸስተር ዩናይትድ ኦሊ ዋትኪንስንም ሆነ ሌላ ጨራሽ አጥቂ ማስፈረም የሚያደርገው እንቅስቃሴ በሽያጭ ላይ እየተመሰረተ ነው። ማንቸስተር ዩናይትዶች ሌሎች ተጫዋቾችን እንግዲህ ለማስፈረም በተለይ የአጥቂ መስመር ተጫዋቾችን የዘጠኝ ቁጥር ተጫዋች ለማስፈረም የሚንቀሳቀሰው ካሉ ተጫዋቾች ላይ ተጫዋቾችን መልቀቅን በተመለከተ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። ለምሳሌ ራስመስ ወይለንድን የሚለቁት ከሆነ በስ ቦታ ሌላ አጥቂ ማምጣት ሙከራዎችን እንደሚያደርጉ ነው የሚገለጸውና በሌሎች ተጫዋቾች ሽያጭ እንቅስቃሴ ላይ ሁሉ ነገር የተመሰረተ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። ምንም እንኳን ሩበን አሞሪም የቪክተር ዮከርሻ አድናቂ ቢሆንም፣ ማንቸስተር ዩናይትድ ሁጎ ኤኬቲኬን በተመለከተም ከፍራንክፈርት ጋር ግንኙነት አድርጓል የሚል መረጃ ዳቪድ ኦርነስቲን እየገለጸ ይገኛልና አሁን ላይ ከማንቸስተር ዩናይትድ ጋር በተያያዘም የሚነሱት የዝውውር ጉዳዮች በተለይ በአጥቂ መስመር ላይ በተያያዘም የሚነሱት ጉዳዮች ደግሞ እነዚህን እንደሆነ ነው መረጃዎች እየወጡም የሚገኙት። ማንቸስተር ዩናይትድ የሚፈልጋቸው ተጫዋቾችም እነዚህ ሊሆኑ እንደሚችሉ የሚያሳዩ ሪፖርቶች እየወጡ እየተመለከትን እንገኛለን። ሌላኛው ከማንቸስተር ዩናይትድ ጋር እየተነሳ የሚገኘው ጉዳይ ደግሞ ከማርከስ ራሽፎርድ ጋር በተያያዘም የሚነሱ ጉዳዮች ናቸው። አሁንም ቢሆን በርካታ ክለቦች ማርከስ ራሽፎርድን በቋሚነት ከማስፈረም ይልቅ በውሰት ውል ለማስኮብለል ጥያቄዎችን አቅርበዋል የሚሉ መረጃዎች ናቸው እየወጡ የሚገኙት። ተጫዋቹ ባርሴሎናን መቀላቀል ብቻ እንደሚፈልግ የሚያሳዩ ሪፖርቶች በተደጋጋሚ ይወጣሉ። ተጫዋቹን ግን ለማስፈረም በርከት ያሉ ክለቦች የውሰት ጥያቄዎችን እያቀረቡ እንዳለ ጭምር የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ጄሰን ዊልኮክስ ደግሞ ስለ ጆኒ ኢቫንስ በማንቸስተር ዩናይትድ መቀጠልም ይናገራል። ጆኒ ለወጣት ተጫዋቾች ፍጹም አርአይ የሆነ ተጫዋች ነው። በማንቸስተር ዩናይትድ ውስጥ ስኬታማ ለመሆን ምን እንደሚያስፈልግም ጆኒ ማወቁ ለእያንዳንዳቸው ወጣት ተጫዋቾች ትልቅ ጥቅም ያስገኛል ሲል የተናገረው በመጀመሪያ ቡድን ላይ መስራት የሚችሉ ወርልድ ክላስ ተጫዋቾችን ማዳበራችን ለመቀጠልም ጆኒ ያስፈልገናል ሲል ሀሳቡን ሰጥቷል። ይህን የተናገረው ጄሰን ዊልኮክስ ነው። ማንቸስተር ሲቲን ደግሞ እንመልከት። የተፈጠረው ነገር ጤናማ አይደለም ብሏል ፔፕ ጓርዲዮላ። ማንቸስተር ሲቲ ከአልሂላል ጋር ያደረገው የጥሎ ማለፍ ጨዋታም አራት ለሶስት ተሸንፎ ከውድድሩ ውጭ ሆኗል። በጉዳት ምክንያት ወሳኝ ተጫዋቾቹን አጥቶ ወደ ሜዳ የገባው አልሂላል ታሪካዊ ድል ነው ማስመዝገብ የቻለው። ከጨዋታው በኋላ አስተያየታቸውን የሰጡት ፔፕ ጓርዲዮላ የተፈጠረው ነገር ጤናማ አይደለም ሲሉ፣ አልሂላል ጥሩ ነበሩ፣ ትልቅ ችግርም ፈጥረውብናል ሲል የተናገረው አሰልጣኝ ፔፕ ጓርዲዮላ በክለቦች የዓለም ዋንጫ ውድድር ታሪክ የገጠማቸው የመጀመሪያ ሽንፈት መሆኑን የተመዘገበው ፔፕ ጓርዲዮላ በውድድሩ ታሪክ ሶስት ክለቦችን ሲመሩ አጠቃላይ 11 ጨዋታዎችን አድርገው የተቆጠረባቸው የጎል ብዛት አራት ጎል ነው። ነገር ግን በትላንትናው የአል ሂላል ጨዋታ ብቻ ራሱ አራት ጎል ተቆጥሮባቸዋል። በተጋጣሚያቸው ላይ ግን 38 ጎሎችን አስቆጥረዋል ከዚህ በፊት ባደረጉት 11 ጨዋታዎች ላይ ፔፕ ጓርዲላ። አሁን ላይ ግን በአል ሂላል ብቻ በአንድ ጨዋታ አራት ግቦች ተቆጥሮባቸዋል። በርናርዶ ሲልቫ ይናገራል። በውጤቱ በጣም አዝነናል። እየተሻለ ለማድረግም ስለምንፈልግ ወደ ሩብ ፍጻሜው መሄድ እንፈልግ ነበር። ለዚህ ውድድር ብዙ ምኞት ነበረን። አዎ እግር ኳስ ነው። አልሂላሎች ከኛ የተሻሉ ነበሩ። የተሻሉ ልንሰራቸው የሚገቡ አንዳንድ ሁኔታዎችን አልተቆጣጠርንም። በአጠቃላይ እንኳን ደሳላቸው ጥሩ ቡድን ናቸው። በግል ክህሎት ደረጃ ጥሩ የሆኑ ተጫዋቾች አሏቸው። ብዙ አደጋን ፈጥረውብናል። እናም ድሉ ይገባቸዋል ሲለም ነው በርናርዶ ሲልቫ የተናገረው። በቀጣዩ ዓመት ለዋንጫ እንጫወታለን ያለው በርናርዶ ሲልቫ ስለ ቀጣዩ ውድድር ዓመት ሲጠየቅም በተስፋ እናደርጋለን እንደገና ለዋንጫ ለማሸነፍም ለመታገል እንፋለማለን። ዋና አላማችን ይህ ነው። እኔ ከመጣሁበት ጊዜ ጀምሮ የዚህ ክለብ ፍላጎትም ሁል ጊዜም ይህ ነው። በአንዳንድ ነገሮች የተሻለ ለመሆንም እና ደግሞ ለማሻሻል ዋንጫዎችን መታገል እንደምንችል ብዙ እንሰራለን። ዋናው ግባችን ግን ዋንጫዎችን ማሸነፍ ነው ሲልም ተናግሯል። ፔፕ ጓርዲዮላ ስለ ስብስቡም ሲናገር ጥልቀት ያለው ቡድን አለን። ይህ ደግሞ ጥሩ ነው። ለሁሉም ተጫዋቾች የመጫወቻ ዕድል ብንሰጣቸው ደስ ይለኛል። ነገር ግን እንደዛ ማድረግ ከባድ ነው። ወደፊት የሚፈጠረውን እናያለን ሲልም ነው የተናገረው። ሲቲን ማሸነፍ ኤቨረስት ተራራን ያለ ኦክስጅን እንደ መውጣት ነው ብሏል። እንግዲህ ኢንዛጊ ነው የአል ሂላል ዋና አሰልጣኝ ሲሞኔ ኢንዛጊ ናቸው ይህንን ሀሳብ የሰጡት ማንቸስተር ሲቲ ማሸነፍ በቀላሉ የማይቻል ነገር ቢሆንም ማሳካታቸውን ይገልጻሉ። ከድሉ በኋላ ቃላቸውን የሰጡት ሲሞኔ ኢንዛጊ ማንቸስተር ሲቲን መግጠም እና ማሸነፍ ኤቨረስት ተራራን ያለ ኦክስጅን እንደ መውጣት ነው ሲሉም ነው የገለጹት። ነገር ግን እኛ አድርገናል ማንቸስተር ሲቲን አሸንፈናል ሲሉ ሲሞኔ ኢንዛጊ በድሉ መኩራታቸውን የተናገሩት። ሙሉ ቡሩ እንኳን ደሰላችሁ። ሩፍ ፍጻሜውን መቀላቀል ይገባናል። ተጫዋቾቹ እውነተኛ ወንድ ሆኖም ነበር ሲልም ነው ሲሞኔ ኢንዛጊ የተናገረው። ብራዚላዊው የአል ሂላል ተከላካይ የሆነው ሬናል ሎዲ ሳኡድ አረቢያ ሲሄድ ለገንዘብ ነው ተብዬ ነበር ሲል ይናገራል። ሳውዲ አረቢያ ለገንዘብ ነው ብለው እንደነበር አስታውሳለሁ የሚለው ሬናል ሎዲ ነገር ግን አሁን ላይ ገንዘብ ወሰድን ጨዋታውን ማሸነፍ ናቸው ሲልም የተደመጠው ድሉ የሳውዲ አረቢያ እግር ኳስን እድገትና የአል ሂላልን ጥራት ያሳየ ነው ሲል ሬናል ሎዲ ጨምሮ ተናግሯል። ሬናል ሎዲ ባለፈው ዓመት የፈረንሳዩ ክለብ ኦሎምፒክ ደማርሴን በመልቀቅ ነው አል ሂላልን መቀላቀሉ የሚታወሰው። ሊቨርፑልን እንመልከት። አንድሪ ሮበርትሰን ወደ አትሌቲኮ ማድሪድ የሚያደርገው ዝውውር ቢፈርስም፣ ሌሎች ክለቦች አንድሪ ሮበርትሰን ማስፈረም ይፈልጋሉ። ሊቨርፑል ግን በነፃ ዝውውር እንዲሄድ አይፈልግም የሚል መረጃ ነው እያወጣ የሚገኘው። ተከላካዩ ምን ማድረግ እንደሚፈልግ እስካሁን አልወሰነም ሲል ፋብሪሲዮ ሮማኖ ገልጿል። ሊቨርፑሎች አዲስ የዘጠኝ ቁጥር ተጫዋች ለማግኘት በሚያደርጉት ሶስት ተጨባጭ አማራጮች ላይ እያተኮሩ ነው። ሁጎ ኤኪቲኬ፣ አሌክዛንደር ኢሳክ እና ቪክተር ኦስሜንን በተመለከተ ሀሳቦች እየተሰጡ ይገኛሉ። ሊቨርፑል ጥልቅ ፍተሻዎችን አድርጓል እናም በሁሉም ላይ መረጃዎችን ሰብስቧል። ለምሳሌ ኤኪቲኬ በዝርዝር ውስጥ በጣም ከፍተኛው ነው። ፈረንሳዊ አጥቂ ወደ ሊቨርፑል የሚሄድ ከሆነ ትዕግስት እንደሚፈልግ ያውቃል። ምክንያቱም ክለቡ መጀመሪያ ተጫዋች መሸጥ እንዳለበትም ስለሚረዳ ብሏል ስካይ ጀርመኒ። ሊቨርፑል ለዳርዊን ኑኔስ ከ65 ሚሊዮን ዩሮ በላይ ምናልባትም ከ70 ሚሊዮን ዩሮ በላይም ይፈልጋል። በአሁኑ ጊዜ ናፖሊ የዚህ ስምምነትም ዋጋ ከመጠን በላይና በጣም ውድ መሆኑንም ያምናሉ ብሏል ፋብሪትሲዮ ሮማኖ ነው። ፌዴሪኮ ኪየዛ ሊቨርፑልንም ሆነ በክለብ ውስጥ የሚገኙ ጓደኞቹን በጣም ነው የሚወደው፣ ነገር ግን አሁን ላይ ክለቡን መልቀቅ ይፈልጋል ምክንያቱም በተደጋጋሚ የመጫወቻ ደቂቃዎችን ማግኘትና ወደ ጣሊያን ብሔራዊ ቡድን ስብስብም የመመለስ ፍላጎት ስላለው ነው ብሏል ፋብሪትሲዮ ሃርቪ ኤሊዮት በዚህ ክረምት የክለቦችን ፍላጎት በከፍተኛ ሁኔታም እየሳበ ነው የሚገኘው። ሊቨርፑል ለእንግሊዛዊው አማካይ ከ40 ሚሊዮን ፓውንድ በላይና መልሶ የመግዛት አማራጭንም ይፈልጋል ብሏል ዳቪድ ኦርነስቲን። ማርክ ጉሂ አሁን ላይ በሊቨርፑል አንደኛ ደረጃ ላይ ተቀምጧል። የላቁ ንግግሮች በሊቨርፑል እና በሀያ አራት ዓመቱ የመሀል ተከላካይ መካከል እየተካሄዱ ናቸው። ሊቨርፑል ስምምነቱን ለመዝጋትም እየሞከረ ነው። እንግሊዛቢብ ኢንተርናሽናል ከክሪስታል ፓላስ ጋር እስከ 2027 የሚያቆይ ኮንትራት እንዳለውም ነው ፕሌቲ ጎል መረጃውን ያጋረው። በዚህ ሳምንት በሊቨርፑልና በማርክ ጉሂ ወኪሎች መካከል ተጨማሪ ግንኙነቶች ተፈጥረዋል። ሊቨርፑል ፕሮጀክታቸውን፣ ሀሳባቸውን የአርኔስ ሎትን ራዕይ ለማርክ ጉሂም እያቀረቡ ነው። እሱ የማል ተከላካይ ዋና ኢላማቸው እንደሆነም እየተገለጸ እንደሆነ ፋብሪዚዮ ሮማኖ ዘግቧል። አሌክሲ ማካሊስተር ከፓሪሰን ጀርሜን ስንጫወት ዴምቤሌን እያባረረ ነበር፣ ኳሱን ለማቆምም እግሬን ከፍቼ በሎጬ አለፈኝ ይላል ማካሊስተር ሲናገር። ከፓሪሰን ጀርሜን ጋር ስንጫወት ደምቤሌ እየበረረ ነበር ሲል የተናገረው ወደ እኔ መጣና፣ ወንድሜ በሚቀጥለው ጊዜ ቶሎ እንዳትመጣ አለኝ። እናም አትጨነቅ፣ በሚቀጥለው ጊዜ ጉልበትህን እመታ አለው አልኩት። ነገር ግን እሱን ለመያዝ ፈጽሞ አልቻልኩም ነበር ሲል ነው ማካሊስተር ስለ ኦስማን ደምቤሌ ሊቨርፑል ከፓሪስ ኤን ጀርሜን ጋር ካደረጉት ጨዋታ ጋር አያይዞ ሀሳቡን የተናገረው። ቸልሲን እንመልከት። ዣው ፔድሮና ጀሚ ጊቲንስ የህክምና ምርመራቸውን ያጠናቀቁ ሲሆን እንደ አዲስ የቸልሲ ተጫዋችን መቆጠር ይችላሉ። የሁለቱም ዝውውር ተጠናቋል ብሏል ፋብሪሲዮ ሮማኖ። ቸልሲ ጠያቂ ካገኘ ደግሞ የሚሸጣቸው በቸልሲ ላይቆዩ የሚችሉ 15 ተጫዋቾችን ዝርዝር ይፋ ተደርጓል። ጆርጂ ፔትሮቪች፣ ሬናቶ ቪዬጋ፣ ቤንቺልዌል፣ ዴቪድ ዋሽንግተን፣ አክሰል ዲሳሲ፣ ዴቪድ ዳተር ፎፋና፣ ኖኖ ማንድዌኬ፣ አርማንዶ በሮሃ፣ አልፌ ጌልክሪስት፣ ጃኦ ፌሊክስ፣ ኒኮላ ጃክሰን፣ አስሊ አክቹኮ፣ ራኪም ስተርሊንግ፣ ክሪስቶፈር ኢንኩንኩ እና ካርኒቹ ኮሜካ እንደሆኑ ነው እየተገለጸ የሚገኘው። ቸልሲ ከዓለም ክለቦች ዋንጫ በኋላ ከአጥቂው ማርክ ጉዩ ጋርም ስለ እቅዳቸው ለመነጋገርም አስበዋል። የ19 ዓመቱ ተጫዋች በውሰት እንደሚወጣ ይጠበቃል። ኤብስዊች ታውን ከሚፈልጉት ክለቦች መካከልም አንደኛው እንደሆነ ነው ዘ አትሌቲክ መረጃውን እያጋራም የሚገኘው። ላውታሮ ማርቲኔስ፣ የለበሳችሁት ማሊያ ክብር ያለው ትልቅ ማሊያ ነው። እባካችሁ ለዚህ ክብር መፋለም የማትችሉ ከክለቡ መሄድ ይቻላል። ዋንጫ ስለ መብላት የሚያስብ ብቻ ከኛ ጋር ይቆይ። የዚህ ሀሳብ የሌላችሁ ግን ክለቡን ልቀቁ ባይ ነኝ፣ ሲልም ሀሳቡን ሰጥቷል። ላውታሮ ማርቲኔስ ይህ እንግዲህ ለቡድን መፋለም የማይፈልግ መልቀቅ አለበት ነው ያለው። የኢንተርሚላን የፊት መስመር ተጫዋች ላውታሮ ማርቲኔዝ ለቡድናቸው መፋለም የማይፈልጉ ክለቡን መልቀቅ እንዳለባቸው ይናገራል። ኢንተርሚላን ትናንትና ምሽት ከፍሉሚኔንስ የተሸንፎ ከውድድሩ ውጭ ከሆነ በኋላም አስቴቱን የሰጠው ማርቲኔዝ በሽንፈቱ ማዘኑን የገለጸው ለቡድኑ ነው። እንግዲህ በሁሉም ልምምድ ጊዜያት ያለኝን ሁሉ ሰጥቻለሁ። መሸነፍ ደግሞ አልፈልግም፣ በውጤቱ አዝኛለሁ ሲል ማርቲኔስ ተናግሯል። አክለውም ለኢንተርሚላን ሚላን መፋለም የማይፈለግ ተጫዋች መልቀቅ አለበት በማለት ተናግሯል። ተጫዋቹ የሰጠው አስተያየት ከቡድኑ የመሀል ሜዳ ተጫዋች ሀካን ቻና ኖግሉ ወቅታዊ ሁኔታ ጋር የተያዘ መሆኑ ነው የሚገለጸው። ቱርካዊው ተጫዋች ካና ኖግሉ እንግዲህ በጉዳት በሚል ከቡድኑ ስብስብ ቢለቅም ወደ ጋላት ሰራይ ለመቀላቀልና ቱርክ እንደሚገኝ ነው የሚነገረው። እንደ ቡድኑ አምበል ልክ ያልሆኑ ንግግሮችን አይቻለው። መልእክቴ ግልጽ ነው። መቆየት ካልፈለክ መልቀቅ አለብህ ሲል ነው ላውታሮ ማርቲኔዝ የተናገረውም። የኢንተር ሚላኑ ፕሬዝዳንት ማሮታ ይናገራሉ። ላውታሮ መቆየት ለማይፈልጉ ተጫዋቾች ያስተላለፈው መልእክት ላይ ስም አልጠራም፣ ነገር ግን እኔ እናገራለሁ። ለሀካን ቻልሃኖግሉ ነው ይህንን ሀሳብ የሰጠው። ከሀካን ጋር እንነጋገራለን። ለመለየት ሁኔታዎች ካሉ ያለምንም ችግር እናደርገዋለን፣ ሲልም ጭምር ነው ጁሴፔ ማሮታ ሀሳባቸውን የሰጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ጊዜ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው። አክብሮት የ